በጥቂት ሳምንታት ውስጥ እንደ ተሰቃየና በጀሃነም እየተቃጠለ እንደሆነ በህልሚ አየሁ። በአላህ እምላለሁ ሁልጊዜ ባየሁት ነገር በጣም እየፈራው ነው ከእንቅልፍ የምነቃው እና ለምን እንዲህ እንደሆነ አላመንኩም? እውን ግን ይህ ነገር እሱ ላይ እየሆነ ነው ራሴን እጠይቃለሁ። በአላህ እምላለሁ ሁሉም የሚያውቀው ሰው ስለ በጎነቱ ይመሰክር። ማንም ሰው ስለ እሱ መጥፎ ነገር

እሱ ይቅር ይለዋል በማለት ነገር ግን ምንም ነገር ባደርግ ምንም ለውጥ አልመጣም፣ ምንም አልተፈጠረም። ቅዠቶቹ ሊለዩኝ አልቻለም። የተሰቃየበት ምስል በእምሮዬ ተቀርቅሯል። አንድ ሰይድ ከጆሮ እና ከአፉ እንዲሁም ከጥፍሩ ስር ወጣ። ሰይድ የሚባለው ፈሳሽ ነገር ሲሆን ከደም ጋር የተቀላቀለ ነገር ነው። እሱ ነገር ከእምሮዬ ሊጠፋ አልቻለም። እተኛትን ጠላው። እሱን ሲሰቃይ ላለማየት እንቅልፌን አልተኛም ነበር። ዱዓና ሰደቃ በስተቀር ምንም ነገር ማድረግ አልቻልኩም። ወደ ሸይኼ መሄድ ፈልጌ ነበር፣ እነዚህ ሁሉ ምን እንደሆኑ ንገሬ ህልሞች ያብራራሉ ብዬ ለመጠየቅ፣ ግን ሁሉም ከሸይጣን ብቻ እንደሆነና እሱ እንዳልሆነ ተስፋ አድርጌ በመቃብር ውስጥ እየተሰቃየ አይደለም በማለት ሸይኼ ጋር መሄዱን ተውኩት። ከዚያ ከሁለት ቀን በኋላ እሱ እየተሰቃየ ቅዠት አየሁ ወደ እኔም መጣ ሁለት ግዙፍ ፍጥሮች አጥም ወዳለበትና ሰዎች ወደሚቀጡበት ቦታ ይጎትቱታል እዛም ያሰቃዩታል የቀለጠ ብረት በጆሮው ይጨምሩበታል በሰቀቀን ይጮኋል በድምፁ ውስጥ አስከፊ ነው ይሰማል እጆቹ ተቃጥለዋል እንዴት ብዬ ፈራው አሰቃቂ ነበር እንዴት ብዬ ፈራው፣ አሰቃቂ ነበር። በመጨረሻም በህልም አናገርኩት ስሙን ጠረቺ ለምን እንዲህ ያደርገኋል? ወላጆችህን ስታከብርና ሰላትህን ስትጠብቅ ለምን እንዲህ ያደርገኋል? ምን አይነት ኃጢአት ብትሠራ ነው? አነጋገረኝና እንዲህ አለኝ፣ ሙዚቃ። ያ ሙዚቃ ከሞትኩ በኋላ መቃብር ውስጥ ከገባው በኋላ ቀብሬ ውስጥ እየተሰቃየሁ ያለሁት ዘውታሪ በሆነ ወንጀል ነው። ሁሌ እንደተሰቃየው አንድም ቀን እረፍት አላየሁም። ይህ ሁላ በሙዚቃ የተነሳ ነው። አሌ፣ ይህም ብቻ ነው የማስታውሰው። ከዚያም እንደገና ጎተቱት። የእሱ እይታ ልቤን ሰበረው። የሥቃይ ጩኸት ነበር እሚጮኸው። በየምሽቱ ባንኜ እንድነቃ ያደርገኝ ነበር። ኃጢአቱ ሙዚቃ መሆኑን አወቅኩ። ነገር ግን ዘውታሪ የሆነ ወንጀል ሲል አልገባኝም። ምን ማለቱ ነው? ለቀናት ስለሱ እያሰብኩ ራሴን አጨናነቅኩት። ከዚያም አልሐምዱሊላህ አንድ የኢንስታግራም አካውንት እንደነበረው አስታወስኩ። በዛ ላይም ዘፈኖች ሙዚቃ ይለቅ ነበር። ምን ያህል ተከታይና ላይክ እንዳለው ሳይ ልቤ የተሰበረ። ማንም ግን መሞቱን አውቅም። ዘውታሪ የሆነ ወንጀል ሲለኝ ይህን ማለትሞ ሰደቃቱል ጃሪያ ወይም ዘውታሪ የሆነ ሰደቃ እንዳለ ሁሉ ዘውታሪ የሆነ ወንጀል አለ። የሚለቃቸውን ዘፈኖች ሰው ባዳመጠው ልክ ነበር እሱ ወንጀል የሚያገኘው በዛም የሚቀጣው። በጣም ያሳዝናል። ነገር ግን ስለ አካውንቱ ወይም ፓስወርዱና ኢሜይሉ ምንም የማውቀው ነገር አልነበረም። ነገር ግን እሱ አሁንም እየተሰቃየ እንደሆነ ሳስብ መፍትሄ ፍለጋ ሄድኩ። ነገር ግን ወላሂ ምንም መፍትሄ ማግኘት አልቻልኩም። በእነዚህ ቀናት ውስጥ እፎይታ አግኝቼ አላውቅም ነበር። መተኛት እስኪ ያቀተኝ ድረስ እጨነቅ ነበር። የእኔ ጥፋት እንደሆነ ተሰማኝ። እንደዛ እያደረገ መሆኑን እያወቁ ምንም አላልኩትም ነበር፣ ተው ይቅርብህ አላልኩትም ነበር። ብቻ አላህ ረቶኝ፣ ወደ አካውንቱ ገብቶ ሁሉንም መደለት የሚችል ሰው አገኘኝ። በመጨረሻም ስለ ሁኔታው አስረድቼው ሁሉንም ነገር ደለተው ከረጅም ጊዜ በኋላ አካውንቱን ካዘጋው በኋላ የእንቅልፍ እፎይታ አገኘው። ምንም ቢሆን ግን ያየሁትን ምስል እንዴት ሲሰቃይ እንደነበር መቼም አረሰው። ያ ነገር ለእኔ ዘፈን እንድጠላ ከበቂ በላይ ነበር። ከዛን ቀን በኋላ ሰመቼም አላቅም። የተረዳሁት ነገር ይህ ዓለም ፈተና ብቻ መሆኑን ነው። ይህ ነገር አብዛኞቻችን ላይ አለ። ጓደኛችን ምንም ወንጀል ቢሰራ መምከር ብሎ ነገር አልፈተረብንም። ለምን የነቢዩ ዓለይህ ሰላት ወሰላም ኡመት የሚለየው በበጎ ማዘዝ ከመጥፎ መከልከል አልነበር? እሱን የትጣል ነው መች ነው እርስ በርስ የምንደራረሰው? አላህን ልንፈራ ይገባል። አብሶ በዘፈን ሰው ሁሉ ሓላል በሚመስል መልኩ ሁሉን ጋር አለ። ምን ያህል ልባችንን እንደሚያደርቀው ብናውቅ